በሕይወትህ ተቀባይነት የማጣት ስሜት ይሰማል? ሰዎች ያለ ምክንያት እየገፉ ነው? እንደዛ ከሆነ ይህ ቪዲዮ ለአንተ ነው። ርካሽ አትሁን። ማንም በሕይወትህ ልክ ዋጋ ይተምንልህ። አንተ የሆንከውን ያህል ማንም የሚገባህን አይሰጥህም። ሰዎች የአንተን ዋጋ መዝነው የሚከፍሉ አንተ ነህ ብለው ባሰቡት ልክ ብቻ ነው። ሁሌም የሕይወትን ዋጋ ከፍ ማድረግ ከፈለግ፣ ሚስጥሩ ያለው አንተ ጋር ነው። ወንድሜ የህይወትን ዋጋ እወቅ። የህይወትን ዋጋ ካወቅክም በኋላ በሚመጥን የህይወት ይዘት ልትኖር። አንተ ያለከበርከውን ማንነት ማንም አያከብርልህ። ባላቤቱ የናቀውን ማንም አያከብረውም አይደለም የሚባለው። አንድ ጥያቄ ልጠይቅ፣ አንተ ለራስህ ስንት ነህ? ምን ያህል ላኝ ብለህ ታስባለህ? ምን ይገባሃል? ሰዎች ለህይወትህ ዋጋ እንዲሰጡ እና እንዲያከብር ከመጠየቅ በፊት አንተ መጀመሪያ የራስን ዋጋ ጠንቅቀህ እወቅ። ዋጋህን ካወቅህም በኋላ በሚመጥን የህይወት ልክ ተመላለስ። በሚገባህም ልክ መኖር ጀምር። የአንተ መኖር አለመኖር ምንም ለውጥን ካላመጣ ምንም ፋይዳ ከሌለው የህይወት ዋጋ ምንድን ነው? የአንተ አለመኖር ምን ያጎድላል? አንተ በቀላሉ በሌላ ሰው የምትተካ ከሆነ ዋጋስ ምን ያለው? አብዛኛውን ጊዜ ሰዎች እኛን በምን መልኩ እንደሚያስተናግዱን ወይም ትሪት እንደሚያደርጉን የምናስተምራቸውና የምንፈቅድላቸው ራሳችን ነን። ራሳችንን ስንንቅ፣ ሰዎች እኛን ይንቁናል። ራሳችንን ባከበርነው ልክ ደግሞ ሰዎች እኛን ያከብሩናል። ራሳችንን ርካሽ አድርገን ካሰብን፣ ልክ የት መሄጃ እንደሌለው ሰው ሆነን ከቀረብን፣ ሰዎች እንደ ተራና የት መሄጃ እንደሌለው ሰው ያስተናግዱ ነው። የራስን ዋጋ ከሰጠህ በተመንከው ዋጋ ልክ ይቀበለሃል። ሰዎች የአንተን መኖር ዋጋ እንዲሰጡ ቁልፍ ያለው አንተ ጋር ነው። ማንም እንደ ተራ ርካሽ ዕቃ የሚያገኝህና ተጠቅሞ ሲጨርስ ረግጦ የሚያልፍ የሰዎች መጠቀሚያቱ ባልጠሩ ስፍራ አቤት ብለህ አትሄድ። ዋጋህንም አታቃልል። ካልሾሙ መሪ ልሆን አትበል። ምንም ያህል አቅም ቢኖርህ ከመከበር ይልቅ ቦታ ያሳጣሃልና ነው። ሰዎች በምን መልኩ እንዲቀርቡ እንዲያስተናግዱ ነው የምትፈልገው? አሁንስ ቢሆን ሰዎች በምን መልኩ እየቀረቡና እያስተናገዱ ነው ያለሁት? ይህን ጥያቄ በጥሞና ተመልከት። ምናልባት በዚህ መልኩ እንዲቀርቡና እንዲያስተናግዱ የፈቀድከው አንተ ትሆን። ጓደኞች፣ ሌሎችም ሰዎች፣ የመስሪያ ቤት ባልደረቦችም አንተ ሳትፈቅድ ሊንቁ፣ ሊያዋርዱ፣ ሊተቹ፣ ሊዘብቱ አይችሉም። ከአንተ ፍቃድ ውጭ ምንም መንገድ የከፈተላቸው ነገር የለም። አንድ የታየብን ክፍተት አለ። ሰዎች ከአንተ ፍቃድ ውጭ በዚያ መልክ ድንበርህን ሲጥሱ ድርጊታቸውን የማስቆም ሙሉ አቅሙ መብቱም አለ። ዋጋህን እንዳለ ማመን አለብህ። አንተ ከማንም አታንስ። ነገር ግን ውሎ የምትገኝበት ስፍራ አንተን ያስከብረሃል ያስንቃ። ምንም ነገር ያለ ቦታው ርካሽ ነው። እንዳንተ የሆነ ሰው ማንም የለም። የአንተን ዋጋ የምታስወድደውም ዝቅ የምታደርገውም አንተው ራስንህ አላስፈላጊ እንደሆንክ ለራስህ ደጋግመህ ከነገርከው፣ አዎ አታስፈልግም። ግን አስፈላጊ እንደሆንክ ለራስህ ደጋግመህ ንገረው። የሰውነት ተመንህ፣ የሞራል መጠንህ፣ መንፈሳዊ ዋጋህን አታሳንስ። ሰዎች አንተን ራስን በገለጽክበት መንገድ ነው የሚተምኑ። ለራስ ዝቅተኛ ቦታ አትስጥ። በሁሉም ቦታ እየተገኘ ራስህን አታራቅስ ድንጋይ ብዙ ሰው እንደ ወርቅ የማይፈልገው ለምን ይመስልሃል? እንደ ዳይመንድ የማይመኘው በሁሉም ቦታ የሚገኝ ስለሆነ ነው። ለሚጠሩ ሁሉ አቤት እንሄድ ስሉ ወዴት ከሆነ መልስህ፣ አትጠራጥ ያንተ ምጣፍንታ ልክ እንደዛ መረገጥ ይሆናል። አንተ ከማይገባ ቦታ ስትጠፋ ሁሉም ይፈልግሃል፣ ሁሉም ያከብረሃል፣ ዋጋ በደንብ ይሰማቸዋል። በመኖርህ ከነርሱ ጋር በመብዛት ያጣውን ዋጋ ርቀ ስትሄድ አጥብቀት አገኘዋል። ወረት ብቻ በሆነበት በዚህ ዓለም ላይ አስተውል። ማንም ከመብዛት የተነሳ እንዲሰለቻቸው አታድር። ሰዎች ዋጋዬ እንዲገባቸው ምን ላድርግ ብሎ ለጠየቀው ጥያቄ ለማንም በቀላሉ አትገኝ። ማንም አቅልለው እንዲመለከትህ፣ እንዲናገር አትፍቀድ። አሸርዳጅ አድርባይ አቶው ራስን ውደደው ተቀበለው፣ ለራስ ትልቅ ቦታ ስጠው። የአንተን ዋጋ በሰዎች እንደማይተመን በተግባር አሳይ። የአንተ ልኬት ራስ ብቻ መሆንን አስተውስ። ክብር የሁሉም ሰው ፍላጎት ጥማትን ጭምር ነው። ነገር ግን ያንን ክብር የሚያገኙት ራሳቸውን አክብረው የሚያስከብሩ ጥቂቱ ሰዎች ብቻ ናቸው። ከራስ ሚዛን አንሰህ አትገኝ። ዋጋህን ጨምር። በቀላሉ በሰዎች አትመዘን አትለካ። ፈጣሪ ከሰጠ ሰውነት በታች አትኑር። ርካሽ አትሁን። ውድ የቻናል ቤተሰቦች፣ ለዛሬ ይዤላችሁ የመጣሁት ርካሽ አትሁን በሚል ትምህርት ያዘጋጀውላችሁ ይህን ይመስላል። በቀጣይ በምን ቪዲዮ እንድሰራላችሁ እንደምትፈልጉ በኮሜንት ሴክሽን ላይ ገለጹልኝ። ይህን ቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ለዚህ የቁም ነገር ቻናል ቤተሰብ ይሆናል።